ዛሬ በዩቱብና በቲክቶክ ትልቅ ጦርነት ቤተሰብ። በመጀመሪያ ግን ቡራ እያቀነቀነ መጥቷል። ለእኔ ግን የሀይሚና የቡራ ዘፈን ምንም ማች ሊሆንልኝ አልቻለም። ጠዋት ላይ ሀይሚ እንደዘፈነች ያው አምጥቼ ቪዲዮ ሰርችላችሁ ነበር። አሁን ደግሞ ቡራ እያቀነቀነ መጥቷል። ምንም ባላይ አትመኝም፣ አትለምጅም፣ ሌላ ገላ አልጠረጥርም፣ ምን ያላምንም፣ ማቴጅም ከእኔ ሌላ በማለት ቡራ እያቀነቀነ ሀይሚ ዘፈነችውን ለማስታወስ ያህል ያችም ለእኔ ይችም ለእኔ ሹማዛሽ ተሰዋሪ የፍቅር ፊት አውራሪ ሹማዛሽ ጤና ዳዬ በልግባ ይዘፈናልኝ እንግዳይ በማለት ነበር ጠዋት ላይ ያቀነቀነችው። ና ሀይም የዘፈነችና ቡራ የዘፈነውን ማች አልሆን ያለኝ ያልኳችሁ ለዛ ነው። ሀይም ዬ ግባልኝ እንግዳይ እያለች እየጋበዘች፣ ቡራ ደግሞ ሌላ ገላት ለምጅም ከኔ ልላት አትሄጅም፣ አላምንምም፣ አልጠረጥርምም፣ የትም አትሄጅም እኔን ትተሽ ነው የሚለውኝ። ና ሀይም ዬ የትም አንተን ትታ አትሄድም እንደማትሄድ ደግሞ አንተም እኛም እናውቃለን። ሀይምዬን ዘፈን ሰምተሻል፣ ነገሩ አዋይተዋለች፣ ሪፖስት አድርገዋለች እና ኮሜንት ግን አልሰጠችም። ምክንያቱም ግባልኝ እያለች እየጋበዘች፣ አንተ ደግሞ ምንድን ነው ያሳሰበ ትክዝ ያስደረገ? ቡራ ወንድሜ፣ ለምን ተከዚ? ቤተሰቦቼ ማለት ዘፈኑ ብቻ ሳይሆን ቪዲዮን ሁላ እያየው ነበረና፣ መጨረሻ ላይ ምናምን ትክዝ ብሎ ነበረ። ሀይሜጌ የትማቴ ሄድ ማሁን ይሄን ዘፈን ተውና፣ ቡራ ወንድሜን የምመክረን ሰማኝ። አሁን ያው ወንድሜህም ትናንትና እንደተነገረው እንደተናገረው ይቅርታ ቦታ ለልቀቅ መንገድ ዘግቻለሁኝ መተላለፊያ ያሳጣሁ የመሰለኝ ነው። ስለዚህ እኔ አግብቼ ስወጣ ሁሉም በተራ በተራ እያገባሉ፣ ተራቸው ቶሎ ቶሎ እንዲፋጠን ነው ብሏል። አይደለም አዎ። ስለዚህ ሀብቴ ነው ትንሽ መንገድ የሚዘጋብህ ይመስለኛል። ሀብቴም ቶሎ ቶሎ ተዳሩ፣ አምስት አመት ቀልድ አይደለም። ሀብቴና ናኒ በነገራችን ላይ ማለት ነው አምስት አመታቸው ነው ከተዋወቁ ፍቅረኛሞች ከሆኑ እና ስለዚህ እናንተ ተጋቡና ልጅ በልጅነት ነው ከአንድ ብርቱ ሁለት መድኃኒቱ ይባላል ቡራዬ። ስለዚህ ሀይሜ እናንተንም ሰርጋቸውን አፋጥኑልን። የትም አትሄድም አታስብ፣ ሀይሜ በጣም ነው የምትወድህ። እንዴ አንተን ጥላ የትም አትሄድም አታስብ። እንደዚህ አታክዝ ወንድሜ እና ቤተሰቦች እየመሬ ነው ዘፈኑ ምንን ባስመለከተ እንደ ባላ ቅንቡራ የዘፈነው ግን ትንሽ ምን አስቦ ነው ያስብላል። እንዴን እውነቴን ነው፣ እኔ እኔ እየጠየቅኩ ነው ወንድሜ። ምን አስበህ ነው ሀይም? እየጋበዘች ግባልኝ እያለች እንዴ፣ የፍቅር ተወርዋሪ ነህ እያለች እንዴ፣ ፊት አቅጠ ፊት ቀድመህ እንዴ ነው ፊት አውራሪ ነህ እያለች፣ አንተ ደግሞ ከኔ ውጭ ሄደሽ ሌላ ገላ አለምችም በቃ ጠረጥርም አላምንም። ያርክ ነው ምናስበህ ነው? እኔ እኮ ባስሩ ጣቶች ፈረምልሃለሁ ሀይሜዬ። በጣም ተወድ ሀይሜ፣ ቅመም ማለት ነው። እኛና ሀይሜዬም ኢንስታግራም ላይ ፎቶ ፖስት አርጋ አይቻለሁኝ። ሀይሜና ናኔ መሀል ላይ ያለችን ግን ቤተሰብ አላወኳትም። ግን በጣም ነው የሚያምሩ ከምታስቡት በላይና ዛሬ ዩቱብ ላይ ይመጣሉ ብዬ ተስፋ አደርጋለሁኝ። ካልመጡም ግን ቲክቶክ ላይ ሁለቱም ፖስት አድርገዋል። አንዳንድ ጊዜ ቲክቶክ ላይ ቪዲዮ ፖስት ሲያደርጉ ዩቱብ ላይ አይመጡም። ብዙ ጊዜ ያን ነገር ቼክ አደርጋለሁኝ። ሜይቢ አልተመቻቸውም ወይ ቪዲዮ አልሰሩም ብዬ አስባለሁ። ለማንም ግን እኔስ ይመጣሉ ብዬ ተስፋ አደርጋለሁ። ተስፋ አልቆርጥም። ወጣ ግባ፣ ያው ቤታቸውን ከማየት ወደኋላ አልልም እና ቤተሰብ ዛሬ ቲክቶክ ላይ፣ ዩቱብ ላይ ትልቅ ጦርና ድብድብ ሊፈጠር ነው። ወይኔ የበላቸው የዛሬው የከፋ ነው። ቤተሰቦች እንግዲህ ፍጺ ማለት ነው ወንድም አለሜ ፍጺ የሀይሚ መከታ የቡራ መከታ የሀይሚና የቡራ ወዳጅ ጓደኛ ብቻ እኔ ጓደኛ ስል ያራኮት ይመስለኛል ምክንያቱም ምርጥ ምርጥ ሰው ስለሆነ ስለነሱ ሲያስብ ስለነሱ ብዙ ነገሮችን ሲያደርግ ብዙ ቻችን አይነት ነው አለና ዛሬ ምን አስቦ እንደ ባላቅም ለማህየ የሚያምር ቀይ አበባ ቤተሰቦች የሚያምር ቀይ አበባ እርግጠኛ ነኝ ከኋላም ሌላ የሰጣት ስጦታ ላላቅም ብቻ ቪዲዮ ስለቀቅማ ይሆናል እና ግን ቀዩ አበባ እንዴት እንደሚያምር ቤተሰብ እና ዛሬ ማታ በሚገርም ሰርፕራይዝ ጠብቁ ብላለች። ሀይም እየራሱ የታሰረ ልብና አይኗን ጭፍ እናርጋለሁ እንደዛ ያለች ብጨፍኝ ነው የሚሻለው። ሀሰን የት ነህ ሀሰን? ወንድሜ በነገራችን ሀሰንም ድብድብ ላይ ነው። ቤተሰብ እየተደባደበ ነው። እዚህ ጋር ማሄ እንደተወሰደች አላወቅም። ና በነገራችን ላይ ማለት ነው ሀሰን ካየሁበት ባህሪ ማለት ነው በጣም ችኩል በጣም ከምታስቡት በላይ የእነ ቶሎ ቶሎ ቤት ምንድነው፣ ግርግዳው ሰንበሌጥ የሚባል ነገር አለ አደለ? እንደዛ ነው ማለት ከመጀመሪያው አሁን ከዚህ በፊት ከሀይሚና ብሩኬ ጋር ምናምን መክላቸው የሆነ ነገር ሲፈጠር የሚያደርጋቸው እያንዳንዱ ነገሮችን ከዛ ጀምሮ በትኩረት ነው የምከታተለው። እና መሀል ላይ ራሱ ማሄ በዛች ልጅ የተነሳ ማለት ነው ብሩኬንም ሀይሚ ጋ እንድቀርብ ያልፈልግ ምናምን ብላትኝ በዛን ሰዓት ላይ ሀሰን ሲከራከር። ተወዳታለ ተፈቅራታለ ስላለችው ብቻ ነው ጥሏት ቡታጅራ የገባው አይደለም። ምንም ሳይነግራትኝ በዛውም ቡራ ነው እንግዲህ ተመለሰ። ከሃይሚ ጋር ሰላም ማውረድ አለብህ ምናምን ብሎ መክሮ ዘክሮ ያስመለሰው እንጂ ለነቡራ ራሱ አልተናገረም። እና ዛሬ አሁን ፍጼ ቀይ አበባ ሲሰጣት ለማሂ ምን ሊፈልግ ነው? በቸም ፍጼ የምሩን አይደለም፣ እርግጠኛ ነኝ። ወይ ፕራንክ እያደረገ ነው፣ ወይ ደግሞ የሆነ ነገር ብቻ አላውቅም። እስካሁን እኔ ፍጹም ፕራንክ ሲያደርግ አይቼ አላውቅም። ሃይሚን አንድ ጊዜ ነው፣ እሱንም ደግሞ ቡራ ገፋፍቶ ለምኖ ብዙ ነገር አድርጎ ነው እና እየፈራ ሁላ ነበረ ፕራንክ ያደረጋትኝ። እኔ ማለት ነው። ወይም ደግሞ ረስቸዋለሁ። ብቻ እነ ቡራ ፕራንክ እያደረገ የነበረው ሌላ ጋር ፕራንክ ሲያደርግ አላየሁትኝም እና ቤተሰቦች ዛሬ እንግዲህ ለማሄ እኔ ቀይ አበባ የፍቅር መግለጫ ነው በነገራችን ላይ እና ቲክቶክ ላይ በቃ አለቀላቸው፣ አለቀላቸው። ቲክቶክ ላይ በጣም ብዙ የፍጼ አፍቃሪዎች አሉ። ቤተሰቦች ተያያዝ ናተ። ዛሬ ተጋደልናት፣ ቤተሰብ የብሬ ነው። ያው ፍጼ አንድ ሰው ነው፣ ለአንድ ነው የሚሆነው ግን እንደ ዞር ዞር ስል ማለት ነው የፍጤ አፍቃሪዎች በጣም ብዙ ናቸው። በጣም ማለት ነው ፎቶ ምናምን አድርገው ያው አላቅም ወዳጆችም አሉትኝ ግን አፍቃሪዎችም አሉትኝ። እና ዛሬ ለማህዬ ቀይ አበባ ሲሰጥ ምን ተሰማችሁ? እንዲያው እስኬኔ ቤት ካላችሁ ኮሜንት ላይ ያስቀምጡልኝ ምን እንደተሰማችሁ። ተያይዛችሁ ገደል መግባታችሁ ነው ዛሬ። ከማሄ ጋር ጉድሽ ፈላ። ማህዬ ለማንም ይመስለኛል ስጦታ ነው ግን ስጦታም ቢሆን ቀይ አበባ የፍቅረኛሞች ስጦታ ነው። አንደኛ፣ ሁለተኛ ነገር ደግሞ ሌላም ስጦታ ያለ ይመስለኛል። ለምን ብትሉ ቤተሰቦች ያላሳዩን ስጦታ አለ ከኋላ በኩልና ዝም ብዬ በትኩረት እያየው ለማኑ ቪዲዮ እስከሚለቀቅ ጠብቃለሁ። ሀሰን ግን ይሄን ነገር ካየ አለቀ ጨዋታው፣ ትላላቸው አለቀ። ምክንያቱም ያው እንደነገርኳችሁ ነው። በጣም ለነገሮች የሆነ እንዴት ነው የሆነ ያየውን ፊት ለፊቱ ያየውን ነው እንጂ ምንድን ነው እንዴት ነው ብሎ መርምሮ ማወቅ ምናምን ወይም ቀስ ብሎ ተረጋግቶ እንደ ሰው ትግስት ኖሮትኝ ማየት ያን ነገር ማጣራት አይፈልግም። በቃ እንደ ስይት ትካርግ አለቀ። በቃ እውነት ነው ወይንም ደግሞ በዛው ነው የሚቀጥለው። በሀይሚ ና በቡራ ነው ያን ነገር ያየው። ደግሞ ከዚህ በፊት ብዙ ነገሮች ተፈጥሯል ያለማስተዋሉና ዛሬ ያው ተበላ። ሀሰን ሀሰን ደግሞ ሌላ ቤት እየተደባደበ ነው። ከማንጋር አትሉም ከሙቤና አሚሮ ታቁታላችሁ መቸም የቅርብ ጊዜ ትውስታችን ነው እና ሀይምዬ ጋር እግሯ ስር ምናምን ወድቆ ይቅርታ ያለው ልጅ ከእነሱ ጋር እሱ ደግሞ በአሚሮ ቤት እየተደባደበ ነው። ምን እንደተፈጠረ ባላቅም፣ ዛሬ ማታ ቪዲዮ ይለቀቃል ምናምን ብለው ፖስት አድርጎታል። እና ሀሰን እዛ ይደባደባል፣ እዚህ ጋር ማህዬ በቀይ አበባ ተደስታ ፈክት ትፏ ብላ እየዛቀሽ ነው ያለችው። እና ሀሰን ጉድህን እናተመልከት እና እናተመልከት። የቲክቶክ ቤተሰብ መቸም አይቶታል አይቶታል። እና እነሱ መቸም እየጠበቁ ነው ቪዲዮን፣ አልመሸ አልነጋ ብሏቸዋል ቪዲዮን ለማየት አፍቃሪዎችን እያልኩ ነው ቤተሰብ ና ኤኒዮስ የምር ነው ግን እናንተ እናፈቅራለን ምናምን የምትሉ ቲክቶክ ላይ ማለት ያው አንድ ሰው ለአንድ ነው የማቀው ብዬ ነው ብዙ ናችሁ። እናንተ ደግሞ ብቻ በአጠቃላይ ሀሰን ሌላ ቤት እየተደባደበ ነው፣ ማሂና ፍፄ ደግሞ በማሂ ቤት ፏዝ ነጥነጥ ብለው በቀይ አበባ መጥተው ልላል። ሀይሚና ቡራ ደግሞ በቲክቶክ ላይ እንዴት ነው እየቀወጡት ይገኛሉ። ሀይሚዬ ቡራን ግባልኝ፣ የኔ እንግዳ፣ የልቤ እንግዳ፣ የልቤ ንጉስ እያለች ነው። ቡራ ደግሞ እንዲያው ሌላ ሰው ቢነግረኝም አንቺ ሌላ ሰው ቃንደው ትሄጃለሽ ብባልም ሌላ ገላ እንደማለብጂ አቃለኝ ከኔ ውጪ ወደ ውጪ እያለ እያቀነቀነ ነው። ብቻ በአጠቃላይ ቤተሰቦቼ እስኪማታ ላይ የሚለቀቀው ቪዲዮ የምናይ ይሆናል። እናንተም ላይክ እና ሼር ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ ነው የማመሰግናችሁ የእኔ እንቁ ቤተሰቦች ማለት ነው። ፍጺ ያው ለቀልድ ወይም ለፕራንክ ነው ቀይ አበባ የሰጣት ብዬ ማስበው እንጂ እሪል አይሆንም ብዬ አስባለሁኝ። ተስፋ አደርጋለሁ። ምክንያቱም እሪል ከሆነ የፍቅረኛሞች ነው የማውቀው። ቀይ አበባ መገለጫው ቤተሰብ እንደኔ ማለት ነው። የእናንተን ሀሳብ ደግሞ ኮሜንት ላይ ጠብቃለሁኝ። ባባይ